ተሳትፎ ያለሁ ብዙ ነገራቶችን ደግሞ በዝምታ ነው ዝም ያልኩ ነበረው አሁን ግን ምንም አይነት ይፈጠር ምንም እኔ አንተን ለህግን አሳልፌ ለመስጠት ዝግጅ ሁኝ ያለሁ ሁለተኛ ደግሞ ፋይሎቹ ብዙ ፋይሎችን እጄ ውስጥ ገብተዋል እነዛ ፋይሎቹን ደግሞ ምንም ሳይቀሩ ምንም ምንም ሳይሆኑ እያንዳንዱ የመንግስት አካል አሳልፌ እሰጣለሁ። ስለዚህ ካሁኑም እጅህን ብሰጥ ይሻላል ነው ያለው መልእክት። በጣም ከባድ የሆነ መልእክትና ያስተላለፈለት አቤል በዚህ ልክ ለምን እንደተናደር አላውቅም። ምክንያቱም ከትላንት ወዳ ያላሰበው ነገር ነው የገጠመው። አቤልን በጣም ከባድ ነገር የገጠመው የእሱ ጥሩ የሆኑ ልጆች የእሱ ሁሉ መረጃ የሚሰበስቡለት ሰዎች ናቸው የተጎዱበት ያ ነገር በጣም አናዱታል። አሁን የመጨረሻ ውሳኔ ነው የወሰነው አቤልን። በቃ በቃኝ፣ ከአሁን በኋላ በቃኝ። በእኔ የመጣ ጓደኞቼ ላጣም፣ ቤተሰቦቼ ላጣም፣ እራሴም ላጣ አልፈልጉም አጎቴ ስለሆነ እናቴ እንዳተከፋብኝ ብዬ ብዙ ነገራቶችን በቀስታን የሰራሁኝ ነበር፣ ግን በውስጥ ውስጥም ብዙ መረጃዎችን የሰበሰብኩኝ ነበር። ግን አጎቴ ይሄ ነገር ሊገባው በምንም ታብል ሊገባው አልቻለም። ሊገባው ስላልቻለ የት እንደምሄድ ምን አይነት መንገድ እንደምጓዝ በደንብ ጠንቅቆ ስለሚያውቅ ይሄ መልእክት ለአንተ ነው ብሎ ነው መልእክት ያስተላለፈለት። አጎቱ ምን አይነት መልስ ሊመልስ ይሆናል? ምንስ ሊውጠው ይሆናል? አቤል የመጨረሻ ቆርጦ ነው የተነሳው ያለው ነገር እያንዳንዱን ለህግ አካላት አሳልፎ ሊሰጥ ነው የተነሳው። ምክንያቱም ይሄ ስር ሊቻል ምንም ሊቻል አልተውም። ብዙ ነገራቶችን እንደሚሰራ ያወቀ ነው። ብዙ ነገራቶችን በእያንዳንዳቸው ክሩም ውስጥ ገብቶ እነሱ ለማጥፋት ሞክረዋል። በእያንዳንዶቹ ክሩም ገብቶ እነሱ ለማጥፋት ታጥቆ ነው የተነሳው። ስለዚህ ታጥቆ ከተነሳ በኋላ ልውሉም ሆነ አቤል፣ በተለይ በዚህ ጉዳይ ላይ አቤል በጣም ስለሚመለከተው እሱን ቆርጦ መነሳት አለበት። ምክንያቱም ከዚህ በላይ ሰው መጎዳት የለበትም። ከዚህ በላይ ምን ይፈልጋሉ? የሰም ነሰውን ነብስ ታጣ፣ ሰው ተጎዳ፣ ሉ ልጁ ተሰበረ። አሁን የአቤል ዋና የተባሉ ጠበቃዎች ናቸው፣ ዋና መረጃ የሚሰበስቡ ናቸው። ተጎድቶ ያሉ የነበረው ስለዚህ አቤል በዚህ ጉዳይ ላይ ነው በጣም ራሱን ራሱ መቆጣጠር እንደማይችል ነው መልእክት ያስተላለፈለት ከኔ ጋር በምን እንደተጋጨ ሁኔታውም እንደሆነ የት እንደደረስኩኝ ምን ያክል መረጃ እጄ ውስጥ እንዳለ አሁን ለእያንዳንዱ በቀጣይ ቪዲዮ ያኔ ፓርት ዋን ፓርት ቱ ተብሎ ነው የሚለቀቀው፣ ስላጎቱ ማለት ነው። በዛ ሰዓት ምን ሊውጡ ይሆናል? ምክንያቱም ሙሉ መረጃውን ለፖሊሶች እጅ ገብተዋል። እዚሁ ከሀገር ውስጥ ውጭ ሆነ ከሀገር ውስጥም የአቤል አጎት የተፈለገ ነው ማለት የተፈለገ ነው ስላችሁ እንግሊዝ ሀገር እንዳለ እናውቃለን ሁላችንም ግን እዛው ደሞ የኢትዮጵያ ፖሊሶችና የዚያ ሀገር ያሉ ፖሊሶች የሆነ ግንኙነት ፈጥረው ያ ሰው የአቤል አጎት ባለበት እንዲያዝ ነው የተደረገው ባለበት እንዲያዝ ባለበት ተይዞ አገር እንዲገብ እንዲደረግ ነው ሊያደርጉ ነው የተነሱት እቅዳቸው ይሄን በሙሉ ነው ግን ይሄን እቅዳቸው ማንም ሊያውቅባቸው አልፈለጉም ነበር ምክንያቱም እስከ መጨረሻ ተጉዞ የአቤልን አጎት እልህ ምን እንደሆነ ምን እንደሚፈልግ ሊያሳዩት ነው የፈለጉት ተነበረው፣ እሱ ግን አልገባውም? ሁሉ ነገር በዝምታ ሲያሳልፉ ጊዜ የፈሩት ነው የመሰላቸው። መፍራት እኮ አይደለም፣ ይሄ መፍራት አይደለም፣ አለማወቅ ነው እንጂ። እሱ የእህቱ ልጅን ለእሱ ምን ያክል እንደሚጠብቀው ምን ያክል ምስዋዕትነት እንደሚከፍል ቢያቅኖሮ ኖሮ፣ ወይ እህቱ በዚህ ልክል ምስዋዕትነት እንደምትከፍል ቢያቅ ኖሮ ምንም ነገር ባልሰራ። ግን እሱ ሁሉ ነገር አሻፈረኝ ነው ያለው፣ ሁሉ ነገር አያገባኝም ነው ያለው። በቃ ከአቤል ጋር እልህ ውስጥ ነው የገባው። ለምን እንደሆነ ራሱ ነው የሚያውቀው። አቤልም ደግሞ አሁን ተነስቷል ቆርጦ የመጨረሻ ቆርጦ ነው የተነሳ። ስለዚህ አሁን ምን ሊውጠው ይሆን? ሁለቱም ሚስቶችን ያው አንዷ አቤል አገኛት፣ አንዱ ሉል ነው ያገኛት። አሁን እኮ ከሁሉም ሰው ኮርፏል፣ በቃ ከሁሉም ሰው። እርግጠኛ ነኝ ጭንቀት ውስጥ ነው ያለው። የአቤል አጎት ምን እንደሚወጠውና ምን እንደሚያደርግ የጨነቀው ሰዓት ነው የሚመስለኝ። ለምን በዙሪያው ተከቧል በሚስቶቹ ምንም ነገር እንዳይል ሚስቶቹ በሙሉ አንዷ በሉል እጅ ገብታለች፣ አንዷ በአቤል እጅ ገብታለች። ከቤተሰቦቻቸው ተቀላቅለዋል። አሁን ምን ሊውጠው ነው? የገዛ ሚስታቸው የገዛ ሚስቱ ያልሆነ ሰውየው ከአሁን በኋላ ማንን እንትል ነው? ማንን ሊጎዳ ነው? እነዚህ ሴቶች ከሱ እጅ ከተነጠቁ በኋላ ከሱ እጅ ከወጡ በኋላ ከአሁን በኋላ ማንም ያጠቃ ሰው የለም። ምክንያቱም ሉሉም ሆነ አቤልም ሙሉ ሙሉ የቢሮዎቹ ሰራተኞችን በሙሉ እያንዳንዱ ከስልካቸው ጀምረው ሊፈተሽ ነው። ከስልካቸው ጀምረው ማናቸውም መረጃ እንዳያቀብሉ ነው የሚደረገው። መረጃ ካቀበሉ በኋላ ይሄ ሰውዬው መልሶ መግባቱ፣ ምክንያቱም አቤል መልእክት አስተላልፎ ወደታል። ከአሁን በኋላ ያንተና እኔ ጉዳይ በዚህ ቪዲዮ አለቀ ነው ያለው። በዚህ ቪዲዮ አለቀ ያለኝን ነገር በሙሉ አሳልፌ ለህግ አካላት ትሰጣለሁ እኔ ጋ ያለ መረጃ ሙሉ በሙሉ አሳልፌ ነው የምሰጠው። በጭንቅላት እንደምንበልጥህና በጣም ከአንተ በልጬ እንደሄድኩኝ ስለምታቅ ልትቀድመኝ ትችላለህ ብሎ ነው መልእክት ያስተላለፈለት። ስለዚህ ይህ መልእክት ከሰማ በኋላ በጣም ሊፈራና በጣም ሊንቀጠቀጥ ስለሚችል አሁንም በአቤል በኩል የሚሰሩ ሰራተኞችና ወይስ በሉል በኩል ያሉ ክሩሞችን ውስጥ ገብቶ ሊያጠቃቸው ስለሚችል ሎኑ ሆነ አቤልም በብሩኬን በኩል ሆነ እያንዳንዱ የክሩሞ አባል በሙሉ ከስልክ ጀምሮ ከኮምፒውተር ጀምሮ እያንዳንዱ ሊፈተሹ ነው የተፈለገው። እያንዳንዱ ሰራተኞቹ በቃ የእውናት የሚሰሩ ለሐቅ የሚሰሩ ሰዎችን ስራቸውን እንዲቀጠሉ፣ ለሐቅ ማይሰሩ ለብር ብሎ የሰውን ህይወት አሳልፎ የሚሰጡ ሰዎችን ደግሞ ከቢሮ እንዲባረሩ ነው የተደረገው። ለምን? ይሄ ሰውየው እንደገና ሊያጠቃቸው ይችላል። እሱን ታጥቆ ሊነሳ ይችላል። እልህ ውስጥ ሊገባ ይችላል። ለምን ቀደሙታ። በሁሉም ነገር ቀደሙት። ቀድማቸዋለሁ አጠፋቸዋለሁ ብሎ በተነሳ ሰዓት እነሱ ደግሞ ቀድመውት ነው የሄዱት። አሁን ምንም ማድረግ አይችልም፣ ምን ውስጥ መግባት አይችልም። ዙሪያው በሙሉ ተከቧል፣ መንገዱ በሙሉ ተዘግቶበታል። ድርጅቱ ሙሉ በሙሉ ነው የታገተው። የሚስቱ መህት የትግስትም የትግስትም ወንድም ደግሞ ሙሉ በሙሉ መረጃ ነው ያወጣው። ድርጅቱ ላይ ምን እንደሚሰራ እያንዳንዱ መረጃ ወጣበት። አሁን ምን ሊሆነ ምንም ያደርገው ነገር እኮ የለም። እንዳለ ተነሱበት ጓደኞቹ ድሮ ከሱ ጋር የሚሰሩት ሰራተኞቹ እንዳለ ታስረዋል። ዋና ዋና የተባሉት እንዳለ ተይዘዋል። አሁን ሊያ ብቻ ናት የቀረችው። ሊያ ብቻ ናት እንጂ እያንዳንዳቸው ተይዘዋል። ሊያ ከተያዘች በኋላ ደግሞ እሱ ምንም አይነት መንገድ የለው። ከእሷ ጋር አብሮ አይደለም የሚሰሩት። ጌታቸው እንደተያዘ ታውቃላችሁ። ቪዲዮ ሰርች ይላችሁ ነበር ጌታቸው። ምክንያቱም ዋና የስራው አንቀሳቃሽ አገር ውስጥ ሆኖ ስራው የሚሰራ ሰው ነው። አገር ውስጥ ሆኖ ስራው ሰርቶ ከዛ በኋላ ከሀገር የሚወጣ ነው። የአቤል አጎት ደግሞ አቶ መኮንን ወይ በአስራ አምስት ምናምን ሲየት ፍለገ ነው የሚመጣው እንጂ ኢትዮጵያ ጨረሻ ይገባል። ስለዚህ በዙሪያው ተከቧል፣ ሰው አጣ፣ ባዶ ሆነ። ሁሌ ለውሸት የሚቆም ሰው፣ ውሸት የሚሰራ ሰው፣ በሰው ላይ ግፍ የሚሰራ ሰው ባዶውን ነው የሚቆመው፣ ባዶውን በባዶ ቤት ነው የሚቀምጠው። በዙሪያው በሙሉ ሰው ይርቀዋል፣ ሰው ይናፍቀዋል። አሁን የአቤል አጎት እንደዛ ነው የሆነው። ከአሁን በኋላ ሰውን አያምንም። ከአሁን በኋላ እንደዚህ አይነት ነገራቶች ወንጀላቶችን እንደማይደፋፈር በመቶ ፐርሰንት እርግጠኛ ነኝ። ለምን ብትሉኝ፣ ብዙ ጉዳት ነው የደረሰበት፣ ብዙ ነገር ትደርሶበታል። ከአሁን በኋላ ምንም አይነት ወንጀል እንደማይሰራ እርግጠኛ ነኝ። ምንም አይነት ነገር ለምን ለመጨረሻ ለአንድ ነው ይህን ውሳኔ ነው የሚወስኑት። ሉል አቤል በመጨረሻ ከወሰኑ በኋላ እንደሚደነግጥ እንደሚፈራ እርግጠኛ ነኝ። አሁን ከማን ጋር ይሰራ ከማን ጋር ምክንያቱም ዋና ዋናዎቹ ከተያዙ በኋላ ዋና ሰንጣዮቹ የተባሉ ከተያዙ በኋላ በዚህ ስራ ላይ ዋና የተሳተፉት ሰራተኛ የሚሰበስቡት ሰራተኛ ከክፍለ ሀገር ድረስ የሚያመጡ ከዚህ እዚህ አዲስ አበባን ሰርተው መልሶ ወደ ክፍለ ሀገር ሌላ ስራ እንዲሰሩ የሚያዝዙ ዋና የተባሉ ሰዎች በሙሉ እንዳለ በቁጥጥር ስር ውለዋል እና እንዳለ እስር ቤት ናቸው ደግሞ ዋና ድርጅቱ ዋን ሊያስ የሚባለው ከክፍለ ሀገር ድረስ ሰውን አምጥቶ የሚቀበለው ስልጠና ላይ የሚያደርገውን ተይዘዋል እንደምታውቁ ከተያዘ ቆይተዋል እስር ቤት ነው ያለው። ስለዚህ አሁን ከማን ጋር ይሰራል? አርፈ ውስጥህን አሳምነኸው እጅ ብትሰጥ ነው የሚሻለው። አቶ መኮንን ያለህ አማራጭ ይሄ ነው። ያለህን አማራጭ ከአቤል ጋር ተስማምተ፣ ይቅርታን ጠይቀ የሰው ልጅን ጥፋት ያጠፋው ሞ ያጠፋል። ግን ያጠፋው ጥፋት ስህተት እንደሆነ ወንጀል እንደሆነ አውቆ አምኖ ከመጣ በኋላ ከዛ በላይ ምንም ነገር የለም። ከፈጣሪ ዘንድ ከሰው ዘንድ እቅርታው ይቀበለዋል። ያ እቅርታህን ደግሞ አትፍቻለሁ ያለሁ እስካሁን አሁ በሰራሁ ተጸጽቻለሁ። በኢትዮጵያ ምድር የማይሰራ ነገር ሰርቻለሁ። በኢትዮጵያ ምድር የማይፈቀድ ነገር አድርጌያለሁ ብለህ እቅርታን ጠይቀህ ህዝቡን ሁሉን በዚህ በዚህ ጉዳይ ላይ የታመመሰው በሙሉ በዚህ ጉዳይ ላይ ያለቀሰ በሆኑ በዚህ ጉዳይ ላይ ጎዳና ያወጡ ሰዎች አሉ። በዚህ ጉዳይ ላይ የታመሙ ሰዎች አሉ። በዚህ ጉዳይ ላይ ፓራላይዝ የሆኑ ሰዎች አሉ። ፍቅረኛቸው የተቀሙ ሰዎች አሉ። እነዛ ሰዎች በሙሉ እቅርታን ጠይቀህ ጥፋትህን አምነህ አገርህን በሰላም ገብተህ ብትወጣ ይሻልሃል። ከማይገጠም ሰው ነው የገጠም። እነዚህ ጀግኖች ማንም ያሸንፋቸው ሰዎች አይደሉም፣ ምክንያቱም ጀግና ስለሆኑ ምን ህይወታቸው መስዋዕትነት አድርገው የሆነ ስራ ለመስራት ስለተነሱ ስለዚህ በመሀል የተዋረድከው ደግሞ አንተ ነው። ስለዚህ ሳትዋረድ ሳይመሽብህ በጊዜ ብትነቃ ይሻለሃል። ከመሸቦ በኋላ ነገራቶቹ ከተደፈኑ በኋላ የያዙን ይቀቁኝ የትም አያደርስም። እንደ ሰው አስበ ጭንቅላት በስነሳት አሰርተኸው በዚህ ኬዝ ላይ እጅህን አውጥተ። ድርጅቱ ደግሞ መጀመሪያ ትእግስት እንደከፈተችው ለጥሩ ስራ ለጥሩ ስራ ነው። እሷ አይከፈተችው ያ ጥሩ ስራ እንዲሰራበት የተራቡ ሰዎች እንዲበላበት አድርገህ ህዝብንን በዚህ መካስ አለብን። ቅጣት የለብህ ወይ ቅጣት ሊኖርብህ ይችላል። እኔ በህግ ጉዳይ ላይ ባላውቅም ቅጣት ሊኖርብህ ይችላል። ግን ቅርታን መጠየቅ የመሰለ ነገር የለም። ትላንት ለመጥፎ ነገር ከፍተኸው ነበር ድርጅቱ። ያ መጥፎ ነገር አስወግደህ ድርጅቱ አጽተህ ጽድት አድርገህ፣ ለእውነት የሚሰሩ ፈጣሪያቸው ፈርቶ የሚሰሩ ሰራተኞችን ቀጥረህ ጥሩ ስራ መስራት አለብን። ከፈጣሪም ዘንድ ቅርታን ታገኛለህ፣ ከሰውም ዘንድ ቅርታን ታገኛለህ። ግን ሁሌ በዚህ ጉዳይ ላይ ያዙኝ ልቀቁኝ፣ ወይ ከኔ በላይ ማንም የለም፣ እኔ አሸናፊ ነኝ፣ እናንተ ወደኋላ የምትቀራላችሁ የምትል ከሆነ አንተ ነህ የምትጎዳው እንጂ ማንም ይጎዳ ሰው የለም። ልጆች ካሉ ልጆች ይጎዳሉ። አቤል ከሆነ የመጨረሻ ታጥቆ ነው የተነሳው። አቤል በዚህ ጉዳይ ላይ ኮስታራ ሆኖ ቢሰራ እኔ ምንም አይመስለኝም። ለምን ብትሉኝ በቃ ስራው ነዋ ስራው በጣም አስጸያፊ የሆነ ስራ ነው የሰራበት። ልብን የሚነካ ነገር ነው የሰራበት። ለአይምሮ መቀበል የሚከብድ ነገር ነው የሰራበት። የገዛ ጎቱ እናቱን አባብሉ ቤተ ገዛልሻለሁ፣ ጥሩ ነገር አደርግልሻለሁ በማለት እናቱም ሳትቀር እንኳን ወጀል ውስጥ እንድትገባ ነው ያደረገው። ከዚህ የበለጠ እኮ ምንም መጥፎ ነገር ሊኖር አይችልም። ስለዚህ በዚህ ጉዳይ ላይ ለአቤል ቅርታ እንዲያደርግልህ ደግሞ ቀድመህ ይቅርታን ጠይቀህ ነግራቶችን ማስተካከል ያለብህ የአንተ እጣ ፈንታ አንተ ብቻ ነው። እስከ መቼ ድጥቀል እስከ መቼን እውነትን ሸሽተህ በውሸት መንገድ ትጓዛለህ? ውሸት እኮ መሀል ላይ ታስቀርሃለች፣ ከአንተ ጋር ትጓዝም። ያው ከአንተ ጋር ውሸትን ለመስራት የተነሱ ህዝቦች በሙሉ እንዳለ ተይዘዋል። ለምን ውሸት ስለሚሰሩ ነ ውሸታቸው ተጋለጸ። ስለዚህ አሁን የቀረኸው አንተና ሊያ ብቻ ናቸው። ሊያም የቀናት ጉዳይ ነው እንጂ ትያዛለች፣ ትናዘዛለች። ስለዚህ ከዛ ሁሉ ሊያሳት ያዝ ጉድህን ሳይወጣ በፊት እቅርታን ጠይቀህ ከአቤል ጋር አብራችሁ ብትሆኑ እቅርታን ብትፈጥሩ እጅህን ለህግ አሳልፈ ብሰጥ ይሻልሃል፣ ባይነኛ አቶ መኮንን። ለቤቴ አዲስ ከሆናችሁ ውድ ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ በሙሉ ከልብ ከልብ ከልብ ነው ማመሰግነው። እወዳቸዋለሁ። መልካም ምሽት። ሰብስክራይብ አድርጉ። ባይ ባይ።